ስሰራባት ትወጣለች። ቪዲዮ ስሰራባቸው ነው የሚወጡት። ቪዲዮ ስሰራበት ማርቆስ በየቤቱ እየሄደ አለቀሰ፣ አማኝ ወንዶችን ሰብስቦ ቡና ጠጣብኝ። ከዛ ምንም አላመጡም ወይ ቪዲዮን አላስጠፉኝ ወይ እኔን ከቲክቶክ ላይ አላስጠፉኝ። ምንም ቪዲዮንም አይደለም ከቲክቶክ ላይ እኔን ማስጠፋት ቪዲዮ ማስጠፋት እንኳን አልቻሉም። ቪዲዮ ማስጠፋት አልቻሉም። ምንም ነገር እሷ ቪዮቷ ለጠፊ ቪዲዮ ስሰራ በየገስቱ ቤቱ እየሄደች ሀቢባ እኔን ሳትሰማኝ ትላለች። ልሰማት ላይቭ ላይ ስፒከር አድርጌ ይደወልኩ አላነሳችም ዋትስአፕ ላይ ቮይስ አረኩ። ቮይስ አርጌ ዋትስአፕ ላይ ደወልኩ። አልመለሰችም። ማስረጃ ደግሞ አለኝ። የታለ ካላችሁ ከሱ ጋር ያወሩት ሙሉ ኮንቨርሴሽን ፎርዋርድ አድርጎልኛል። ያስገባበት ደረሰኝ፣ ኤቭሪቲንግ። ሴኩሪቲ ስራ እጄ ላይ ሀንድረድ ፐርሰንት አለ። ቶሎ በል እንዳያመልጥ፣ ብሩን አስገባና ና ስትለው፣ ስታጣድፈው ከኢትዮጵያ እንዲመጣ ሴኩሪቲ ስራው እንዳያመልጥክ፣ እጄ ላይ ነው ስራው እንዳያመልጥክ ብላ አምኗት፣ እንዳያመልጠው ስራው ተንገብግቦ ሲመጣ ዱባይ ከመጣ በኋላ የሴኩሪቲ ስራው የለም። አንድ ሺህ ድርሃም አስመጣና አርባ ሺህ ብር አስመጣና የደላላ ከፍለ ከአንድ ሺህ ድርሃም ስራ ግባ ብላ አየር ላይ ጣለችው። አሁን ልጁ የሚበላው የለው፣ የሚጠጣው የለው፣ የትራንስፖርት የለው፣ ተጥሎ ነው ያለው። መቼ ነው ይሄ ግፍ የሚያቆመው? ስራ ማታስገቧቸው ከሆነ እውነት ካልሆነ የደላላ እየበላቸው አታምጧቸው። ይቀመጡ ሀገራቸው ላይ አገራቸው ላይ ለምነው ይብሉ። ኢማራት ላይ ወጥቶ ቢለምን ይሄ ልጅ ይያዛል። መለመን የሚባል አይፈቀድም በቀደም ያነሳናት ልጅ ነገሩ አልነበርሽም? የዛን ቀን ላይብ ላይ እንዲም ረጁና ጠርታኝ ከላይ ላይ ስራ የጀመርኩ ቀን ማለት ነው። ሀቡ ሀቡ እኔ በቃ በህይወት የሰው ልጅ ኖሮ አጥንት ሰው አይቼ አላውቅም። ዛሬም ሳሪ ጋ እሷ ጋር ሄጄ ገና አሁን የገባ ነው ቤት ብታይ፣ ከኢትዮጵያ አምጥተዋት፣ ቢሮ ደብድበዋት፣ እዚህ ጭንቅላቷ ላይ ሲመቷት ከዛ ጭንቅላቷ ሲደማባቸው ጊዜ ፀጉሯ አላጫት። ምንም በቃ ስም ደብድቧት ማለት ነው። መላጨቱ ምን ያመጣል ማለት ነው? ደሙ ላይ ፀጉሯን እራሳቸው ቤት ውስጥ እንዲያክሟት ማለት ነው። እሺ ከዛ ደብድቧት ምን ብለው በቃ ልጅቷ ስምንት ወር ሙሉ አስፋልት ላይ ነው የምታድረው። ሀቡ ስምንት ወር ምግብ አትበላም። እና ይሄ አጥንቷ ሁሉ ወጥቶ ሀቡኛ ሴቶች ጡት አለን አይደል? እሷ ይሄ ደረቷ ሁሉ ደርቃ አጥንት ናት። ዛሬ ሳሪ አልቅሳን የመጣችው ተሄደን አይተናት። ይኸው አሁን የእሷን ፓስፖርት የእሷን እንትን ለማስጨረስ ስሯሯጥ ነበር፣ ወደ ሀገር እንድትሄድ እና በየመስጊዱ ዞራ የለመነችው አምስት ሺህ ምናምን ድርሃም ነበረ ሰው ፊት። እዚህ ረጁጋፍ ህዝብ ፊት ነው የተቀበልናት። ብሩን ተቀብዬ ይኸው ሀቡኔ ጋር ነው ያለው ብሩም፣ ፓስፖርቷም ሁሉም ማለት ነው። ማለት ጊዜ መስራት ታክማ፣ መስራት አትችልም። ለምን ትሄዳለች? አትችልም። ሀቡ ማለት የምትፈልገው በቃ ውረዲ፣ ጭንቅላቷ ትክክል አይደለም። በተአምር ለስራ የምትሆን አይደለም። እና ለብቻ ሺ ብሎ ኤርወይስ ይልካታል። ለብቻ አይምሯ ትክክል የአክስት ልጅ የአጎቷ ልጅ አገኘናት፣ ረጁ ቤት አይታት። የአጎቷ ልጅ መ አብራት ልትሄድ ነው። አብራት አድርሳት፣ እሷ ልትመለስ ማለት ነው። እና የእሷ ብር እኔ ጋር አለ። ሀቡ አምስት ሺ ሁለት መቶ ምናምን ድርሃም ማለት ነው ትኬት ከዛ ላይ ነው ምቆርጥላት እና ኢትዮጵያ ከገባች በኋላ አካውንት ከተከፈተላት ራሷ አካውንት ላይ ራሷ ቀልቧን ስታ ፀበል ስትጠመቅ እንትን ስትል አካውንቷ ላይ አጥንትና ታቡ ምንም አይነት ስገብር በራሷ አካውንት አስገቢላት። በጣም ነው የምታሳዝኑት ቤተሰብ እንዳይበላባት ማለት ነው። ገባሽ? ቤተሰቦቿ ጋ እህቶቿ ጋር ተደውሎ ኦልሬዲ አብዳለች አንፈልጋትም ያሉት ላይቭ ላይ። ኧረ ዝም በይ እግዚአብሔርን ሀጉ እሷም የምትናገረው ቤተሰቦችሽ ጋር ቴጃ ላይ ስትባል አይፈልጉኝም እኔ ለምን አትተውኝም? እዚህ ነው መሆን የምፈልገው ትልሻለች። እየዞረች ነው በቃ የምትለምን ነው እና አንፈልጋትም ነው ያሉት። በቃ እዚህ መታ ስትጮህ ነበረ። ሳውዲ ሄዳለች፣ ኩዌት ሄዳለች፣ በጣም ብዙ ሀገር ሄዳለች። ፓስፖርቷ ላይ የብዙ ሀገር ቪዛ አለ። ታውቂያለች እና ቆይታ ቆይታ በሞራን የተጫው አሁንም አስፈራርተናት ነው። እኔም ሳሬም ፖሊስ ነው ይዛቸት ነው ያለን፣ ነገ በአውሮፕላን ወደ ፖሊስ ጣቢያ ትጃለሽ ምናምን ምናም ብለን ሸውደና ትሻለች። አሁን ትኬት ሊቆረጥላት ማለት ነው፣ እንድትሄድ ወደ ሀገር። ምን አይነት ቤተሰብ ናቸው ግን? መሲ አልፈልጋትም በቃ የሚሉት እህቷ። በነገራችን ላይ አዲስ አበባ እህት አለቻት ስማናት። እሷ ትልሻለች ታውቂያለሽ ልስራ ብላ አይደል እንዴ? ሄደች አለች። ከባድ ነገር የለም እዚህ ምድር ላይ በቤተሰብ ካለመፈለግ በላይ እኮ ልብ የሚሰብር ነገር የለም። በጣም ለገዛ ቤተሰቦች በስጎችሽ ካለመፈለግ በላይ ልብ የሚሰብር ነገር አለ። እና በጣም ነው የምታሳዝንሽ። አቡ ያሳዝናል። ቤተሰብ አልፈልግም ካለ በጣም ያሳዝናል። በእውነት ከዚህ በላይ ከባድ ነገር የለም። መቼም አልፈልግም የማይለን የፈጠረን አምላክ ብቻ ነው። ሁሌም ይፈልገናል። እሱ ሜዳ እዛ ጸበል ምናምን የፈጠረን አምላክ እሱ አለልን ለሁላችሁ ነው ያው ጸበል ምናምን እዛ ይዝችኛ ያጎቷል ትሻላለች። አዲስ አበባ አለች እሱ አምጧትና እኛ ጸበል ምናምን እንሞክራታለን አሉ ታውቂያለሽ። ፈጣሪ ጨርሶ ይማራት በእናትሽ፣ ይህ ነገር መች እንደሚያበቃ እናቅም። እነዚህ ህገ ሳር እንደዚህ አይነት ነገር ሰምቻ ሌላ ቦታ ኢማራት ነው። ለምን አበሻ ብዙ ያለው ኢማራት ነው። ህገ ወጥ ስራ ያለው ኢማራት ነው። ኢማራትና ሳውዲ አረቢያ። ሳውዲ አረቢያ ግን በባህር ነው የሚሄዱት። አትሊስት የመጡበትን ሰርተው እስኪከፍሉ ድረስ ነው እንደ ማገት ቤት አስቀምጠው የሚያሰሯቸው ራሳቸው ጋር ብድሩን እስኪከፍሉ እንዳይጠፉባቸው። ከመዳም ደሞዙን የሚቀበሉት እነሱ ናቸው። እዳቸው ከፍሎ ሲጨርሱ ንግፍ ያለው ኢማራት ነው። ልኬልሻለው ፎቶ እሺ ወደ ሀኒ አትቀሙ ነበር ወደ ሃኒ እኔ ፎርዋርድ ላድርግላት ችግር የለም ስሙ እኮ አይታይም በጣም ሩቅ ነው አዎ አልፋኒት ሬስቶራንት አቺ በጣም ገጠር ነው እኮ በረሃ ነው ቦታው አዎ ገጠር ነው ሀቢባዬ እልብ ያለ ይገርማል አቡዬ በቃ እንትኑን ልከሽልኛል የሱን እኔ በድራይቨር ልከታለሁ ስራ ምንፈልም ያሳይ ኢማራት ቁጥር የለውም መቼ ነው የምትልክለት መቼ ነው የምትልክለት መቼ ነው ልብሶቹ ምናምን ገዛዛለትና ከነገ ወዲያ በሚወጣ ድራይቨር ምን ፈለግሻል? አይ እኔማ ነገ የምትልክ መስሎኝ በቃ አንድ ላይ እንዲሄድ ፈልጌ ነበር። በቃ አይሆንም፣ የእሷ ከደጎዳ አንቺ ነገ በድራይቨር ላካች። እኔ ድራይቨር አላውቅም። ምንድን ነው ምንድን ነው አስቤዛ ላረግለት? ወይ ደግሞ ይሄ ካርድለስ እንትን አለ በኤንቢዲ ልኬነት ኤንቢዲ ባንክ ጋር ሄዶ እንዲያወጣ ነበረ ብሩን እና ራሱ እንዲያደርግ ነበር። አልችልም። የት ነሽ? ዱባይ ነሽ? ቻርጃ ቻርጃ አልናህዳ እኔ ጋ ገዝተሹ ኔ ጋር ኔ ና ኔ ልከዋለሁ። ነገ ገዝተሹ ለአንድ ነገር ከነገዳ ሄድለታል። በጣም ጥሩ። በቃ ችግር የለም። አይዙ ደሩ ወንድማችን አይዙክ ስልክሽን፣ ይኸውልህ ደሬ፣ ሀኒህቴ አስቤዛ መሲህቴ ልብሶች ሊገዙልህ ነው። በተረፈ ደግሞ የውዚህ ጋር አምስት ሰዎች የኔ ቤተሰቦች በአምስት መቶ ዶላር ቃል ተገብቶልካል ወደ ሪም ያስገባሉ። ሪም እንትን ትልሃለች። እሺ ያደረኩ ነው። ሼር አድርጉላት። እኔ በዋትሳፕ አይኔን አውጥቼ አልጠራትም። ሁሌ ማስቸገር ሁሌ ማለት በቃ ችግር ሲሆን ነው ሁሌ የምጠራሽ። እና ማስቸገርሽ ትኬት ቁረጭልን እያልኩ ምንም አታስቢ ምንም። እኔ የሚቻል ከሆነ የምችለውን ያህል አደርጋለሁ። ምንም ነገር ከመጠየቅ ወደኋላ እንዳትዪ። እኔም ደግሞ እንደ እንትን ለማስመሰል ለምናም ሳይሆን የሚሆነውን ነው የማደርገው። የማላደርግ ከሆነ ደግሞ ወደ መፍትሄ ነው የምንሄደው። ሀብዬ ምንም ችግር የለም። አሁን የስጫፉም ነው የሰማኋችሁ። ምን እንደሆነ ስላልገባኝ ንገረኝና የምችለውን ያህል አደርጋለሁ። ወንድማችን ዲጂ ሌ የምትባል ዲጂ አለች ኢማራት ላይ እሷ 250 ሺህ ከፍሏት አመጣችውና ኢትዮጵያ ያለ ልታመጣው ሲነጋገሩ በሴኩሪቲ ስራ እጅ ላይ ያለ ቶሎ በል እንዳያመልጥ ብሩን እንደምን ብላ አስገባ ቶሎ ስራው ሳያመልጥ ላምጣት እና አስገባሃለሁ ብላው እሱም ከዘመድ አዝማድ የለውም ምስኪን ድሃ ነው። ከዘመድ አዝማድ ተበድሮ 250 ሺህ አስገብቶላት አመጣችው። እንደመጣ የቃል የገባሁልክ የሴኩሪቲ ስራ የለም፣ አንድ ሺህ ድርሃም አስመጣና ከቤተሰብ በኢትዮጵያ አርባ ሺህ ማለት ነው። አስመጣና የደላለ አንድ ሺህ ድርሃም ከፍለህ ስራ ግባ ብላ አየር ላይ ጣለችው። አሁን ይሄ ልጅ የሚበላው የለውም፣ የትራንስፖርት የለውም፣ በቃ ሜዳ ላይ ወድቋል ። ስለዚህ አሁን 15 ቀኑ ነው የቀረችው፣ 16 ቀኑ ነው የቀረችው፣ አስራ 14 ቀን ናት ይቺ። 14 ቀን ሳያልቅበት ባን ዶር ቪዛ ስለሆነ ያመጣችው ስራ ማግኘት አለበት። እና ሃኒ እህቴ አስቤዛ ልታረግለት ነው፣ መስዬ ልብስ ልትገዛለት ነው። እኔ ደግሞ ስራ እየጠያየኩለት ነው ከተለያየ ሰው እና ሳሪያል ሀበሻ ጋር። እስኪ ስራ አይጠፋም፣ ሰው ታውቃለች እሷ፣ ብዙ አመቷ ነው። ጥሩ ጥሩ ሰዎች ታውቃለች፣ ጥሩ ሰው ስለሆነች ብዬ ላስቸግርሽ ጠራሁሽ። ምን ያለው ነገር እሺ አቡዬ እሺ ምንድነው መስራት የሚችለው መጀመሪያ ነገር ስራ እሱ የመጣበት ስራ ምንድነው አሁን ለተቸግሬ ያለሁ የፈለገው ነገር ልግባ የሚለው ሳይሆን አሁን እሱ ደስተኛ ሆኖ የሚሰራበት ነገ ከነገ ወዲያ አዛ የሚሰራላቸው ሰዎች ደግሞ ከእሱ ጋር ደስተኛ ሆነው የሚቀጥሉበት ቪዛ እስከሰሩለት ድረስ በቃ የስራ ልምድ ያለው ምንድን ነው እና እስኪ ንገሪኝ ከዛ፣ እኔ የሚሆነውን እናደርጋለን ማለት ነው። እሺ እሱ መጀመሪያ የመጣው በዘበኝነት ነው። ሴኩሪቲ ዘበኝነት፣ ግን ቦዲጋርድ ማለት ነው። እንዳለው እሱ ያገኘውን ይሰራል። ግን ውስጡ ልቡ ምን ይወዳል? እዚሁ ልጠይቀው ራሱን። አዎ አዎ ደሬ ልብክ ምንድን ነው የሚወደው? ደስተኛ ሆነ የምትሰራው ነገ ሳርጌንም ማታስወቅሳት ነገር ለምን ከገባክ በኋላ ስራው አልተመቸኝም፣ ስራው እንደዚህ እንደዚህ ብለ ኮምፕሌን ማታቀርብበት ነገር፣ ደስተኛ ሆነ የምትሰራው ስራ ምንድን ነው የምትወደው ስራ ከልብህ የምትሰራው? አቢባይ ሀመም ስለሚያደርገኝ ያው የሸክም ነገሮች አልችልም፣ የሆነ ሴኩሪቲ ቁጭ ተብሎ የሚሰራ ስራ ቢሆን። ምክንያቱም ያው ትንሽ ያመኛል፣ ለዛ ነው እና ምንድነው የሚያመው? ድራይቨር ትንሽ ስኳር አለችብኝ ኦኬ፣ ስኳር ታማሚ ስለሆነ መሸከም ሸክም ያለው ነገር አይችልም። ሌላ ምንድን ነው? ከሴኩሪቲ ውጪ ምን ትችላለህ? ድራይቨር ኢትዮጵያ ያለው ድራይቨር ነበርኩ። አሁን ግን የኢማራት ላይሰንስ ለማውጣት እኮ አስር ሺህ ድርሃም ያስፈልጋል። ስለዚህ በድራይቨርነት ኢምፖሲብል፣ እሱን እርሳውና፣ ከዘበኝነት ውጪ ሌላ ምን ልትሰራ፣ ማንኛውም ሸክም የሌለው ስራ ትሰራለህ? ታሱ ሲመጣ ኮምፒውተር ምናምን ወይ አካውንቲንግ ወይ ሂሳብ ተምርሃል በደንብ ታውቃለህ? እን እሱን ነገርሽቀ ወረቀት የለኝም። ተምርሃል ወ እውቀቷአለህ ወይ ለምሳሌ ቁጭ ብዬ የምሰራው ስትል የሆነ ኦፊስ ላይ ምን ላይ ነው እንግዲህ ለአንተ የሚፈለግልን ምክንያቱም ትንሽ የሚያምህ ከሆነ ያው የደጁ ስራ የዴሊቨሪው ምንም ሬስቶራንትን መስራት አትችልም። ግን ለምሳሌ ኦፊስ ላይ ማስተናገድ ችግር የለውም ማስተናገድ እችላለሁ እያለ ነው። እስቲ ኤኒወይ፣ ለማስተናገድ ሳይሆን እንደ አካውንታንት እንደ ወረቀት የሚሰራ ምን የሚሰራ አንድ ቤተሰብ ስላለች፣ ምናልባት እሷን ላስቸግርና እሷን ልጠይቅ እሷ ብዙ ሰው ስለምትረዳ አዜብ ታውቂያታለሽ አይደለ? አዝዬ አዝዬ ጋር ልጠይቅ። ካልሆነ ደግሞ ያው ምልሽ ብር ምናምን እንትን ተብሎ ቪዛው ይሰራና ቪዛው ከተቀየረለት እሱ ነው። አሁን ተረባድበን ቪዛው መኖሪያ አፍቃዱ አትሊስት በሰባት በስምንት ሺ ብር የሚሰሩ ሰዎች እኔ ልፈልግ፣ የሚቻለውን ሰው አዋጥቶለት መኖሪያ አፍቃዱ መጀመሪያ ይጨረስ። ስራ ምንም ችግር የለም የትም ይፈለጋል። ሀቡዬ መጀመሪያ ግን ቪዛው ነው። እኔ እኮ ስራ እየፈለግንለት ያለ ነው። ኢቃማ አሰርተው ኮንትራት የሚቀጥረው ሰው እኮ ነው። ኮንትራት በትንሽ ደግሞ በቃ እኔ ዛሬ ዛሬ ስጡኝ እና አሁን የነገራችሁኝ፣ እኔ ስራ አልኩሽ፣ አንድ ሁለት ሶስት ሰው ልጠይቅ። ግን ስራ ስትገባ አሁን ምንድን ነው መሰለ፣ የስራ ሰው መሆን አለብ። ያው እኛ እዚህ መሀል ሚዲያ ላይ እንደምንነጋገረው ማለት ነው። በቃ ሰው ከሀገሩ ሲወጣ ለመስራት ነው። አሁን እኛ ብር አለን። ለምሳሌ እኔ ብር አለኝ። ምን አለኝ ብዬ አልንቀባረርም። በቃ ስራዬ ስራዬ ነው። ስራ ያስከብረኛል ብዬ የትም ቦታ ስራውን ሰርቼ ነው፣ እኩል እንደ ሰራተኞች ሰርቼ ነው፣ ለፍቼ ምን ብዬ ነው። እና አንተ አሁን እኛ እነ ሀቢባም ሆነ እኛ እንዲህ ስናስብ ነገ እንድታኮራን ነው። እናስገባሃለን ስራ ስህን ችለህ አይደለም፣ ለራስህም ለዛ ሰውም እኔ ስራ ፈልጌ ያስገባሃለሁ። እዛ የምትገባበት ስራ ግን እንዳታሳፍረኝ ማለት ነው። ችግር የለውም። አይ ችግር የለውም። ማየው ለስራ አይደለም ወጣዎች እዛ ስላልተመቸኝ ምንም። ስለዚህ እንደዛ እናደርጋለን። ሀቡዬ፣ ምንም ችግር የለም። ዛሬ ስጡኝና ነገ አሳውቅሻለሁኝ ምን ስራ እንደምናገኝ ምን እንደም ሌላው ደግሞ ምግብ ምናምን ሲፈልግ ኔጋ እየመጣ መብላት ይችላል። ምንም እንዳታስቡ። ተባረኪ ልኝ። ሳርዬ የው ልጅ በጣም የድሃ ልጅ ነው። 250 ሺውንም ተበዳድሮ ነው ከፍሎ የመጣው። ምንም ቢሆን መሄድ አይፈልግም ወደ ሀገር ቤት እና ለዛ እሱ አይኖረው እንጂ ምንም ነገር ይሰራል። ጽዳትም ቢሆን ዘበኝነትም ቢሆን ተላላኪነትም ቢሆን ምንም ነገር ይሰራል። ሸክም ብቻ ላይክ እንደ እነዚህ ፓኪስታኒዎች የሚሰሩት የለም። አበሻ ሸክም አይቀጠርም። አበሻ ወንድ ልጅ ስራው የማይችለው ስራ ፓኪስታኒዎች ብቻ የሚሰሩት አላደል። ይሄ ብሎኬት ትልቅ እንትን መሸከም ድንጋይ ምናምን የለም እሱም አይቀጠርም። እኛም እንደሱ አናውቅም። ያው እምልሽ የጉልበት ስራ ለሀበሻ የለም፣ አይቀጠርምም። የለም የሚሰራ እኮ እዚህ ሀገር እንደዛ በሻ ወንዶች የለም። እሱ የተሻለ እንትን ነው የምንለው። በቃ ችግር የለም። አቡዬ ይምጣና እኔ ጋርም ኮንታክት ያድርገኝ። መሲም ስደውል አመልጎኝ እንዳለ ያለው በጣም ሩቅ ነው። ምልኮይን ያለው መምጣት እኮ አይችልም እሱ። አሁን ሀኔ አስጌዛ ልታረግለት እና ነገ በመሲ ብርጅቶን በኩል ሊላክለት ነው። መሲ ደግሞ ልብስ ልትገዛለት ነው። አዲስ እንደመሆኑ መጠን ምንም የለውም እና ምልኮን፣ ችግር የለም እኔም እገዛለታለሁ። ሳርዬ አንቺ ስራውን ብቻ ተቸገሪልን። ሀቡዬ ግን አሁን ሳርጌ የምንዳለችው ከዛ አካባቢ ወደዚህ ወደ ቻርጃ ወይ ወደ ዱባይ ቤት ተፈልጎለት ወደዚህ አካባቢ ቢመጣ ወደ ከተማው ማለት ነው። ወደዚህ ታክሲ ይዞ ቢመጣ ወይ ድራይቨር፣ እንደዛ ማድረግ እንችላለን። ወደ ከተማ ቀረብ ቢል ከከተማው ማለት አሁን አስቸኳይ እንኳን ቢፈለግ ለምን ኤምኬ ጋር አይሄድም? ኤምኬ አንተ እንትን አለክ፣ የወንዶች አኮሞዴሽን አለክ ክራይ በቃ ጥሩ ቀረብ ይበል፣ ወደዚህ ይምጣ፣ አመቻችለትና እኔ ድራይቨር ልክለታለሁኝ፣ የድራይቨሩን እኔ ከፍልለታለሁ ይዞት ይምጣ። አይሻልም? በጣም ጥሩ መስዬ ተባለው። ኤምኬ ቤቱን ያገኝለታል ወንዶች ቤት ደባል፣ አንቺ ደግሞ ትራንስፖርቱን ከፈርታ አርጋሽ፣ ካለበት ገጠር ወጥቶ እዚህ ይመጣል። እሱ የሚያጎደ ከተማ እዚህ ይምጣና ከዛ እዚህ እኛ ጋ መቶ ሻወር ወስዶ ምናምን ወደ እነ ኤምኬ እቃውን ይዞ ይሄዳል። እኔ ጋር ሱቅ መጥቶ ሻወር ውስጥ ምናምን ይሄዳል ወደዛ። ስለዚህ ለምን ነገ አይመጣም? እኮ ይመጣል። በቃ እኔ ሎኬሽኑን ላኩልኝ፣ አሪሽን እንትነታለ። እሺ ደሬ፣ ነገ ኤምኬ ወንዶች ቤት ደባል ያገኝልካል፣ መሲ ደግሞ ድራይቨር ትልክልሃለች። እሺ ወንድሜ፣ እሺ፣ እሺ። ማይ ኤምኬ ይቅራልክ። የመሲን ቁጥር ልኬልካለው፣ የሀኒን ቁጥር ልኬልካለው። አገናኝቼ ካለው እኔ ደግሞ አለው። ሳራ ለሀበሻን ደግሞ ጠብቃለው። ቃሏን አክባሪ ናት። ስራ ትፈልግልሃለችለ አቡዬ ወይ በቃ ምንም አታስቡ። ያው እኔ ኮንታክት አደረገዋለሁ የሚያስፈልገው ነገርም ያው ከነ መሲ ጋር እየተነጋገርን ከለእሱ ጋር ወደ እኔም ልጆች መኪና ስላለ ወደ ሻርጃ ወደ ምን ምሄድ፣ ያመጣዋል። እኔ ጋም ራሴ መኪና ልክ ያስመጣዋለሁ። ስልኬን ከመሲ ውሰድ ስልኬን። እሺ እሺ፣ እኔ ምልክለታለሁ፣ ችግር የለም ሳርዬ። እንትን እኔ አንቺን ማስቸገር የፈለኩት ስራውን ብቻ ነበረ ለመሰለሽ። ችግር የለም። ስራውን እኮ አሁን አደውዬ ይምጣና ኔጋ ይው ይሄዳለሁ። በጣም ጥሩ በቃ አንቺ ስራውን ብቻ ከፈጸምሽ ሌላ ማስቸገር አልፈልግም። ሁሉ እያስቸገሩ ካገኘን ቪዛውን እንዲሰሩለት እናደረጋለን። ካልሆነ ካልሆነ ቪዛውን እኛ እናሰራና በቪዛው የራሱ ቪዛ ኦን ቪዛ ሆኖ ስራ የሚያገኝበት ኖ ኦብጀክሽን ያለበት አንዳንድ ሺህ አንድ በ7000፣ በ8000 ብር የሁለት ዓመት ቪዛ እናሰራላታለን እናሰራለታለን፣ አዋጥተን ማለት ነው። ችግር የለውም እሺ ያው እኔ ቃል የገባሁለት እሱን ማድረግ እንደማልችል አስቀ- ችግር የለም። አንቺ እሱ ላይ እንትን አትበይ። ይሄን ሁሉ አርገሻል። አሁን ምንድነው መጀመሪያ የሚሰሩለት ሰው ነው እንትን የማረገው ቪዛ ራሳቸው ሰርተውለት፣ ያ ቃል ካልሆነ ግን እንደሚሆን አርገን እዚህ ያለን ሰዎች አዋጥተን ቪዛው እናሰራለታለን። ከባረኪ ሳርዬ፣ እኔ እናት፣ አንቺ ቃልሽን አክባሪ ነሽ። ለዛ ነው ሳራ ሳራ ሳራ ስለ ነበረው ብዙ ሰው ቃል ይገባል ሳያደርግለት አስራ አራት ቀን አልቆ ይሄ ልጅ አጉል እንዳይሆን ስለፈራው ነው አንቺን ጭቅጭቅ ያደረኩሽ። ምንም አታስቢ አቡዬ። በሼርም የጠራሁሽ ይህንን አደራ፣ አንቺ ሁሌ እጥሪኝ። አቡዬ ካለ አለኝ ነው፣ ችግር የለም ሳርዬ። ፈጣሪ እሺ፣ እሺ፣ እሺ ቃላት የለንም። በእውነት አንቺ እናት ነሽ፣ ሁልጊዜ አለሽ። በቃ የትኛውን ቦታና እንባይ ነው ያመጣችሁት? የእውነት እግዚአብሔር ይባርካችሁ። ተጠራርታችሁ፣ ተሰባስባችሁ፣ ለመፍትሄ መወያየታችሁ። በዛ ላይ መፍትሄው እዚሁ ነው። በቃ በትሪ ነው የሚቀርበው። ና እግዚአብሔር ይባርካችሁ። በቃ ሰዎች ከደረሱበት ነገር አውጥታችሁ እንደዚህ፣ የዚህ ልጅ ድምፅ ጩኸቱ ስራ ፍለጋ መጥቶ እንደዚህ መንከራተቱ የት ይሄድ ነበረ? በቃ እንደዚህ አይነት ቤት ስላለ ደስ ይለኛል። ሀቡዬ እግዚአብሔር እድሜና ጤናውን ይስጣችሁ፣ ሞገስ ይሆናችሁ፣ አቅም ይሆናችሁ። እኔ ነገ ቪዲዮ ሰርቼ አመሰግናቸዋለሁ። ሳራ አልሐበሻን፣ መሲ ብርጅስቶንን፣ ሃኒን ሁላችሁንም አዶት ሰክሰስ ለዚህ ወንድማችን ያገዛችሁ ኤምኬ ያገዛችሁ በሙሉ በገንዘብም በጉልበትም ያገዛችሁ ነገ ቃሌ ነው ቪዲዮ ሰርቼ አመሰግናቸዋለሁ። ዲጄሊን ደግሞ ፎቶ አለ ጥፌ አለም እንዲያውቃ እንዲያቃደ ፈልጋለሁ ይህን ልጅ ሁለት መቶ ሀምሳ ሺህ ብላ አምጥታ እንደዚህ አየር ላይ እንደጣለችው ማን እንደሚያስቆመኝ። አቡዬ አንቺ ሁሌ ሰውን ታመሰግኛ። መቸ ነው አንቺን የምናመሰግንሽ? ቪዲዮ ሰርተነኛ። ደግሞ እኔ እናት አይገባኝ እኔ ደድይ ነኝ፣ እኔ አገናኝ ነኝ። ረሽ ለዚህ ሁሉ ሰው የምታሰባስቢው እንደዚህ ጠርተሽ የምታገናኝ ምን የምትይ ሁሉ ሰው ደግሞ አንቺ እኮ ነሽ የኛ ምልሽ ምሶሶ ሆነሽ እንደዚህ እያደረግሽ ያለሽው እና ሁላችን ደግሞ እኛ ልናመሰግንሽ ይገባል። ሀቡዬ በእውነት በጣም አመሰግናለሁ። ሳርጌ ታችልን ሀቡዬ፣ እንወድሻለን፣ ከአንቺ ጋር ነን ሁሌ። መስዬም እንደዛው ኔ ቆንጆ ሁልጊዜ በቃ ትልቅ ብለሽ ነው ምገቤኔ እና ተባረኪ፣ ስለ ጊዜሽ ምታመጪው ሀሳብ ቶሎ ሶሉሽን እና እግዚአብሔር ስራሽን ይባርክ፣ ጤናውን ይስጥሽ፣ እድሜውን ይስጥሽ። ሁላችሁም ተባረኩ። እዚህ ውስጥ አንድ ነገር እንኳን ጠብ ያረጋል። ሳሪ ሀቡዬ፣ ሳሪን አሁን ብዙ ሰው የሚያውቀው ቲክቶክ ላይ መታ ምናምን ነው በእግር ቤቷ ሄዶ ደግሞ ኖርማል የምትረዳው በጣም ብዙ ሰዋል። እና አንዳንዴ በቃ የምታስገርም ሰው ናት። ሶሻል ሚዲያ የማያውቀው በጣም ብዙ በቃ ፈጣሪ እና እሷ እንደዚህ ሰው እዚህ ጋር ያላቸው አራት ሺህ ምናምን ሰዎች እንዳለ ሳራ ለሀበሻን ፎሎ አርጓት አሁን እያየዋችሁ እንደዚህ ነው። መልካም ሰዎችን ፎሎ ስታደርጉ መልካምነት እንዲበዛ ነው የምታደርጉት። ኢማራት ላይ በጣም ብዙ ችግረኛ አለ። ትንሽ ነው ረጅ ያለው ብዙ ችግረኛ ነው ያለው። ብዙ ተረጂ፣ ትንሽ ረጂ ነው ያለው። ስለዚህ የረጂዎች እንዲበዙ መልካሞችን ማመስገን፣ ወቀሳ ገለመሌትታችሁ ማመስገን፣ ቴንኪው ማለት ልመዱ። እኛ ሀበሾች ቴንኪው አናውቅም። እናመስግን ሁሌ፣ ከማማራር እናመስግን። ትንሽም ቢሆን መልካም የሚሰሩ ሰዎችን አይደለም። ይሄ ሁሉ ይተባበሩ። ሳራል ሀበሻ ሁላችሁ ፎሎ አድርጓት፣ ሀኒን፣ መስዬን፣ ኤምኬን ሁሉም ደሬ ወንድማችንንም ፎሎ አድርጉት። አይዞ ጠዋት ዘጠኝ ሰዓት ላይ ድራይቨር ልክልሃለሁ። ከዛ ቀጥታ እኔ ጋር ይዞት ይመጣል እጠብቃለሁ። አሁን ተዘጋጅ፣ ከዛ እኔ እደውልልሃለሁ። ከዛ እኔ ጋር ስትመጣ የሚስተካከል ስልክህ ምናምን ካለ እሱን እሱን አስተካክዬ ልክ ፏ ብለህ ወደ ስራ ትገባለህ። አይዞህ። እዛ እኔና መሲ ደግሞ እንገናኛለን አይደል ሀቡ እኔና መሲ ደግሞ ከዛ እንገናኛለን። ትገናኛላችሁ። እሺ፣ ምክንያቱም ያው በእሷ በኩል ነው የሚያልቀው ብዬ ነው አንድ ላይ። አዎ ትክክል። እኔ ጋር ስለሚመጣ ሀቦ አስቤዛውንም ልብሱንም ይዞ ኤሚኬ ወዳዘጋጀለት ስለ ኤሚኬና እኔ እንደዋወልና እኔ ጋር ሲደርስ እኔ እነግረዋለሁ። ጠዋት ሄዶ ያመጣል። እጅግ በጣም በጣም በጣም ሪስትበጣም ማመሰግናችሁ እንደዚህ አይነት ኢትዮጵያዊ ነው የሚያስፈልገ ነው። በጣም ብዙ ልጆች እንከራተታሉ እዚህ እና ግራ ገባኝ እና በጣም ለማመሰግነው ማመሰግነው እግዚአብሔር ይስጣችሁ አሜን። አሜን እዚህ ቤት መጥቶ እዚህ ቤት ገብቶ አዝኖ ሳይደሰት የወጣ ሰው የለም። በእኔ አይደለም እኔ ራሴን አይደለም እያልኩ ያለሁት ጋይስ፣ ይህን እንድታቁሉ ይፈልጋሉ። እኔ ምንም ድልድይ ነኝ። እኔ ምንም አላርኩ። በእኔ ቲክቶኬን ነው ምከፍተው፣ በስልኬና በዋይፋይ ላይቬን ነው ምከፍተው። በቃ ላይቬን ስከፍት ፈጣሪ ማለት ነው በእኔ በኩል መልካም ሰዎችን ይልካል፣ ችግረኞችን ይልካል ችግረኛንና አረጅን አገናኛለሁ። ዳትዚት እኔ ምስጋና ምንም ምንም አድናቆቱም አልፈልግም። ከፈጣሪ የምሰጠውን ጊዜ ጊዜ ነው የምሰጠው፣ ገንዘብ አይደለም እየሰጠው ያለው ጊዜ ነው። በጊዜ ነው ማገለግለው እሱ ከፈጣሪ ያገኘዋለሁ በልጆቼ ምናምን። ስለ ራሴ አይደለም ማውራው፣ ግን እዚህ ቤት መጥቶ እያለቀሰ ገብቶ ሳይስቅ የወጣ ማንም የለም። እዚህ ቤት መጥቶ ችግሩን ተናግሮ መፍትሄ ያላገኘ የለም። ይሄ ደግሞ በእናንተ ነው። በእናንተ ስለሆነ እኔ እናንተን ነው ማመስገን የምፈልገው፣ ራሴን አይደለም እናንተን እናንተን እጅግ አድርጌ በጣም አመሰግናለሁ። እናንተ ስላላችሁ ነው እኔ ሰው ማገዝ ማገናኘት የቻልኩት፣ ረጂና ተረጂ ማገኘት በእናንተ ታፕታፕ በምታረጉ ኮፒሊንክ ር ሼር እህቶች ህቶች ናቸው የተቸገረ ሸገረ ስታዩ ኑ ሀቢባ ጋር ብላችሁ ይዛችሁ መታችሁ የሚረዳ ሰው እዚህ እንዳለ አውቃችሁ። እኔ አይደለም እምረዳው፣ እኔ ከኪስ አውጥቼ አይደለም እምረዳው፣ እነሱ ናቸው የሚረዱት። መሲ፣ ሳራ፣ አዶ ታኒ፣ ሁላችሁም እዚህ ጋር ስማችሁ ያልተጠቀሰ ናችሁ ምትረዱት በገንዘባችሁ በጉልበታችሁ የምታገዙት እኔ ጊዜን ነው የምሰጠው። እና እኔ ፈጣሪ ምን አድርጌለት እንደሆነ አላቅም። እንደዚህ አይነት መልካም ነገር እየሰራው መንፈሴ እንዲረካ የሰላም እንቅልፍ እንድተኛ ያደረገኝ እሱ ነው። እሱን አመሰግነዋለሁ። እናንተን በመቀጠል አመሰግናለሁ። ቴንኪው እያንዳንዳችሁ። እውነት ስለምታደርጉት ነገር በጣም ነው የምደሰተው። አሁን ይህ ልጅ ገብቶ አዝኖ አምስት መቶ ዶላር አምስት ጓደኞቼ ቃል ገቡለት። ደጋግሜ ስማቸውን አልጠራም አስሬ አምስት ሀኒ